በህይወታችን ስኬታማ እንዳንሆን ወደኋላ እየጎጠቱን ካሉ ነገሮች አንዱ እነዚህ ናቸው። እነዚህን ነገሮች ስናስተካከል፣ እነዚህን ነገሮች ስንረዳ ስኬታማ ማንሆንበት ምንም ምክንያት የለም። ስኬታማ የመሆን መንገዳችን ከጀመርን በኋላ ወደኋላ ኋላ የሚጎጥቱንና ወደ ኋላ የሚያስቀሩን እነዚህ ናቸው። በህይወታችን ስኬታማነትን የምንፈልግ ከሆነ እነዚህን ነገሮች የግድ ማስተካከል ይኖርብናል። በትምህርት በስራ፣ በየትኛውም ሁኔታ ብንሆን እነዚህን ነገሮች ማስተካከልና መረዳት የግድ። የመጀመሪያው ኢንቫይሮመንታችንን ወይም ውሏችንን ማስተካከል ይገባናል። ከማይረቡ ሰዎች ጋር ነው የምንውለው፣ ኦር ፊክስድ ማይንድሴት ካላቸው ሰዎች ጋር ነው የምንውለው። ይህንን የግድ ለይተን ማወቅ ይኖርብናል። ይህንን ለይተን ካወቅን በኋላ ኢንቫይሮመንታችንን ማስተካከል ይኖርብናል። ከሚሊየነር ጋር ያለ ሚሊየነር እንደሚሆነው እኛም ሁሉም ነገር የማይሳካ ይመስልናል። ስለዚህ ውሏችንን ማስተካከል ይኖርብናል። ውሏችን የት ነው እኛን ወደ ተሻለ ቦታ የሚያደርሰን ነው ወይስ አይደለም? እኛ የተሻለ ቦታ እንድንደርስ ያግዘናል ወይስ አያግዘን የሚለውን ነገር በደንብ አድርገን መለየት ይኖርብናል። ይህንን ከለየን በኋላ ውሏችን እናስተካክላለን። ውሏችን የተስተካከለ ሲሆን ሁሉ ነገር የተስተካከለ ነው። መጀመሪያ ውሏችን ነው መስተካከል ያለበት። ውሏችን ሲስተካከል፣ አካባቢያችን ሲስተካከል፣ ኢንቫይሮመንታችን ሲስተካከል፣ ሁሉን ነገር እናስተካክላለን። ሁል ጊዜ ጭቅጭቅ ጭቅጭቅ ባለበት አካባቢ ምን ከሆነ ከማይሆኑ ሰዎች ጋር ፊክስድ ማይንድ ካላቸው አይሆንም፣ አይሳካም ከሚሉ ሰዎች ጋር ስንውል፣ ሁል ጊዜ ጸብ ያለበት አካባቢ ከሆነ የኛ አመለካከት ኦርዲ ምንድን ነው የሚሆነው? ስለዚህ አመለካከታችንም እንደዚህ ይቀየራል። ተመሳሳይ ወፎች አብሮ እንደሚበሩሉ ከአንተ ዓላማ ከአንተ ግብ ጋር ሊመሳሰሉ ከሚችሉ ሰዎች ጋር ዋል። ከአንተ አላማ ጋር ከሚመሳሰሉ ሰዎች ጋር ተንቀሳቀስ። እንደዛ ነው ማድረግ ያለብህ። ከኑግ የተደባለቀ ሰሊጥ አብረት ወቀጥ እንደሚባሉና አንተም ከማይሆኑ ሰዎች ጋር ከዋልክ ያሙኔ እንግዲህ እነሱን ትመስላለህ ማለት ነው። ስለዚህ በመጀመሪያ ውሎን ማስተካከልና ከጥሩ ሰዎች ጋር ከአንተ አላማ ጋር ከሚመሳሰሉ ሰዎች ጋር መዋል የግድ ያስፈልጋል ማለት ነው። ደግሞ የተግባር ሰው ሳይሆን የእቅድ ሰው መሆን። አብዛኛው ሰው እቅድ ያውጣል የዓመቱ መጀመሪያ ላይ፣ አብዛኛው ሰው እቅድ ያውጣል። ያንን እቅድ ግን ከሚፈጽመው የማይፈጽመው ነው የሚበልጠው። ስለዚህ እቅድ እናውጣለን። እቅድ መውጣታችን መጥፎ ነው ሳይሆን፣ እቅድ ከወጣን በኋላ እቅዱ መተግበር ይኖርብናል። አብዛኛው ሰው የእቅድ ሰው ነው። እቅድ ያውጣል በደንብ አድርጉ፣ እንደዚህ ማድረግ፣ ግን ያ ነገር አይተገበርም። ስለዚህ ያንን ነገር መተግበር ይኖርብናል። የሆነ ቦታ መድረስ የምንፈልግ ከሆነ የሆነ ነገር ማሳካት የምንፈልግ ከሆነ የግድ ያንን ነገር መተግበር ይኖርብናል። ያ ነገር ምናልባት እኮ ደበሩ ሊሆን ይችላል። ዛሬ ስለደበረን ይህን ነገር አላደረግም። ዲስፕሊን ያን ነገር ማድረግ ይኖርብናል። ደበረንም፣ አስደሰተንም፣ አሳዘነንም፣ አሳቀንም ያንን ነገር የግድ ማድረግ ይኖርብናል። ምክንያቱም ስኬታማ መሆን እንፈልጋለን፣ የሆነ ቦታ መድረስ እንፈልጋለን። አይደለ? እዛ ቦታ መድረስ ለእኛ ስኬታችን እስከሆነ ድረስ ይህንን ነገር የግድ ማድረግ ይኖርብናል ማለት ነው። አብዛኛው ሰው ደግሞ ቪዲዮ ማየት፣ ፖድካስቶችን መስማት ስኬታማ የሚያደርጉ ይመስለዋል። ነገር ግን እነዛ ነገር ስኬታማ አያደርጉትም። እነዛን ነገር መስማቱ ብቻ ስኬታማ የሚያደርግ እነዛን ነገር የተባለውን ነገር ተግብረው። አንዳንድ ነገሮች እኮ ለአንተም አይሆኑ ነገሮች ይሆናል። አብዛኛው የፈረንጅ ፖድካስቶችን ሰማና እንደዚህ ሀገር እዚህ እንዲ ካላረኩ ይላል። ነገር ግን ያ ነገር አይሆንም። እንደ አቅም በልክ ከአንተ ፓስ ጋር የሚመሳሰሉን ሰዎችን አዳምጥ። እነሱ ባለፉት መንገድ እለፍ። ከዛ በኋላ እነሱ የደረሱበት ቦታ ትደርሳለህ እንጂ ያስሩንም አይነት እንትን ስለሰማህ እኮ አንተ የሆነ ቦታ ትደርሳለህ ማለት አይደለም። ስለዚህ መስማት ያለብህን ሰው ላይ ከማን ነው መረጃ የምሰማው፣ ከማን ነው እንደዚህ አይነት ነገሮችን ማደርጉ የሚለውን ነገር ላይ ከዛ በኋላ ስኬታ ምንም ምክንያት አይኖርም። እነዚህን እንቅፋቶች ያጸዳ ከሄድ ስኬታ የመሆን እድል ከፍተኛ ነው። ብቻ አንተ ያን ነገር በዲሲፕሊን አድርገው፣ ብቻ ያን ነገር አንተ ኮንሲስታንት ሆነ አድርገው፣ እዛ እስካደረክ ድረስ አንድ ስኬታ በት ምንም ምክንያት አይኖርም። ሶስተኛው አብዛኛው ሰው ወደኋላ እያስቀራ ያለው ይሄ ነው። አብዛኞቻችን አልተረዳነው ሶሻል ሚዲያ አጠቃቀም አብዛኛው ሰው ገንዘብ እየሰራበት ነው። የዛ ነው ያህል ደሞ አብዛኛው ሰው ወደኋላ እያስቀረው ነው። የአብዛኛው ሰው ትኩረት እኮ የለም። የሆነ ነገር ላይ እንኳን አተኩሮ መስራት አይችልም። አይምሮ የተበታተነ ነው፣ ምክንያቱም ከፍተኛ የሶሻል ሚዲያ አጠቃቀም። ሶሻል ሚዲያ አጠቃቀማችንን ካልገደብን፣ የሶሻል ሚዲያ አጠቃቀማችንን ካላስተካከልን በስተቀር የነገር ልዳንስሉ አንችልም፣ ምክንያቱም ሶሻል ሚዲያ ለአብዛኛው ሰው ገንዘብ ማግኛ ነው። ለአብዛኛው ሰው ደግሞ መጥፊያ ሆኗል። አንተ እኮ ትኩረትን እየሸትክ ነው። በነፃ የተሰጠህ ነገር አንተ ነህ እየተከፈልክ ያለኸው ማለት ነው። ዋጋው አንተ ነህ። አንተን መስዋዕት እያደረግክ ነው። ጊዜን መስዋዕት እያደረግክ ነው። ገንዘብህን፣ ዳታን መስዋዕት እያደረግክ ነው። አብዛኛው ወጣት ዲፕሬሽን ውስጥ ነው። አብዛኛው ወጣት ትኩረቱ ተበትኗል። የሆነ ነገር ማድረግ ይፈልጋል፣ ነገር ግን ያን ነገር ማድረግ አይችልም። ምክንያቱም ትኩረቱ የለም። አብዛኛው ጊዜ ይሄ ነገር ስለገጠመን ነው። በስራ ቦታ ራሱ ሆኖ የሆነ ነገር ይዘህልና ብለው ሌላ ነገር ነው ይዞ ይመጣው እስክሪፕቱ ይዘህልና ብለው እስራ ሲዞልህ ይመጣል፣ ትኩረቱ ከእሱ ጋር ስላልሆነ። ስለዚህ ሶሻል ሚዲያ አጠቃቀማችንን ገደብ ልናበጅለት ይገባል። ሶሻል ሚዲያ አትጠቀሙ አይደለም። ሶሻል ሚዲያ አሁን ጊዜ ሶሻል ሚዲያ ነው። ሶሻል ሚዲያ መጠቀም አለባችሁ። ግን ሁሉ ጊዜ የሰውን ተመልካጭ አትሆኑ፣ እናንተም የተወሰነ ነገር ኮንቴንት ፐብሊሽ አድርጉ፣ ልቀቁ፣ ቪዲዮዎችን ፖስት አድርጉ እንጂ ሁልጊዜ የሰውን ሶሻል ሚዲያ ተጠቃሚ ሰውን ተመልካች ብቻ ሆናችሁ መቆየት የለባችሁ። አቅማችሁ ፈቀደ፣ ስለምታውቁት ነገር የተወሰነ ነገር ለሰው ነገሩ፣ ሰውን አገዙ። ሶሻል ሚዲያን ደግሞ ወደ ገንዘብ መቀየር እንችላለን። አብዛኛው ቲክቶከሮች ገንዘብ እየሰሩበት ነው። ላይቭ ላይ ስትሪም እያደረጉ ገንዘብ እየሰሩ ነው። ዩቱበሮች ገንዘብ እየሰሩ ነው። ኦንላይን ላይ ገንዘብ የለም ማለት አይደለም። ኦንላይን ላይ በደንብ ገንዘብ አለ። ነገር ግን እኛ መንቃት አለብን። ያንን ሲስተም መጠቀም ይኖርብናል። ብዙ ሰው ኮንቴንት ክሬተር ነው፣ አድርጉ። እናንተ እስከ ማን ታንሳላችሁ? ኮንቴንት ክሬት ብታረጉ ምን ችግር አለው? ስለምታውቁት ነገር፣ ስለውሏችሁ፣ ስላላችሁ ነገር ኮንቴንት ክሬተር አድርጉ። ያንን እስካደረጋችሁ ድረስ በሕይወት አሸናፊ ትሆናላችሁ። ስኬታማ ስኬታማም የሆነ እድላችሁ ከፍተኛ ይሆናል። ስለዚህ ያንን ነገር አድርጉ። ያንን ነገር በዲሲፕሊን አድርጉ። አሁንም ዲሲፕሊንን ደጋግሚ ይነገራታል። ማለት ያ ነገር ደስ ስላለ ብቻ የምታደርገው ነገር አይደለም፣ ሲደብርህም ታደርገዋለህ። ምክንያቱም ትክክለኛ ዓላማ እስካለ ድረስ፣ ትክክለኛ አንገብጋቢና አስቸኳይ ዓላማ እስካለ ድረስ ያን ነገር ታደርገዋለህ። እንቅልፍህን መሰዋት ካለብህ ሰውት ያን ነገር ታደርገዋለህ። ምክንያቱም የሆነ ቦታ መድረስ ትፈልጋለህ። የራብህ እንቅልፍ ያውስደህም አይደለም። ተነስት የሆነ ነገር ትፈልጋለህ። ስለዚህ ይሄን በቃ ዓላማ ያለው ሰው ሁል ጊዜ ለዛ ነገር ይተራበል። ዓላማ ካለ ያንን ነገር ለማስተካከል ሁል ጊዜ እንደተራብክ ነው። ስለዚህ በህይወት ትክክለኛ ዓላማ ይኖረ ሶሻል ሚዲያ አጠቃቀምህ አስተካክል። ከዛ በኋላ የምትፈልግበት ቦታ መቶ በመቶ ትደርሳለህ። መጀመሪያ ግን ፈጣሪን አስቀደም። ፈጣሪን ካስቀደምክ በኋላ እነዚህ ነገሮች ይሳካሉ። ደግሞ አብዛኞቻችን አማራሪና ጣጥቀሳሪ ነን። የሆነ ነገር አልተሳካም። አንዴ የእሷ ጥፋት እኮ ነው። እሷ እንዲህ ባታደርግልህ ኖሮ፣ ቤተሰቤ እንደዚህ ባያደርግልህ ኖሮ፣ አጎቴ ገንዘብ ባይልክ ሊኖሮ አክሴ ገንዘብ ባትልክ። ኔቨር እንደዚህ ማለት የለባችሁም። በቃ የሆነ ሁሉ ሆኗል እኮ አልፏል። ያለፈው ነገር አልፏል። ሁሉም ነገር ይቅርበላችሁ እንደ አዲስ መጀመር ነው። በቃ ባላችሁ ነገር ጀምሩ። ሰጠን እኮ መክሊት። በጣም ብዙ ነገሮችን እኮ መስራት ትችላለን። ስለዚህ ያለህን ነገር መጀመሪያ መለየት ይኖርብሃል። ከዚያን ነገር በዲሲፕሊን ማድረግ ይኖርብሃል። እንደ አቬሬጅ ሰዎች የምትሆን ከሆነ አቬሬጅ የሆነ ኑሮ ትኖራለህ። ነገር ግን ሌላ ሰው የማያደርገውን ሌላ ሰው የሚሸሸው ነገር አድርግ ሲባል የሚሸሸውን ነገር አንተ የምታደርግ ከሆነ ስኬታማ ትሆናለህ። በጠዋት ተነስተህ ያን ነገር የምታደርግ ከሆነ ስኬታማ ትሆናለህ። ማንበብ ሲኖርብህ የምታነብ ከሆነ ስኬታማ ትሆናለህ። ግን እኛ ልናነብ ፍቃደኛ አይደለን። አብዛኛው ብዙ ፕላትፎርሞች አሉ ለመማር እኛ ግን ለመማር ፈቃደኞች አይደለም። ስለዚህ ያንን ነገር የምንማር ከሆነ ያን ነገር የምናደርግ ከሆነ አልኳችሁ እነዚህ ወደኋላ የሚያስቀሩን ነገሮችን ማሸነፍ እንችላለን። ስለዚህ ሰው ላይ ማማረር የለብንም፣ ጣት መቀሰር የለብንም። እሱ ነው እሷ ናት ማለት የለብንም። በቃ ያለፈው ነገር አልፏል፣ ይቅር ብለን በአዲስ ማንነት በአዲስ አስተሳሰብ መቀጠል ያብልነው ልንሆን እንችላለን። ያን ነገር ያጠፋን ራሳችን ላይም ሊሆን ይችላል ጣታችን እየቀሰርን ያለነው በቃ አልፏል፣ እንለፍ በተሻለው ማንነታችን ነው የተሻለውን ነገ ማየት የምንፈልግ ከሆነ እነዚህ ነገሮች ነው። ደግሞ ታይም ማኔጅመንት ፕሮብሌም ነው። አብዛኞቻችን ጊዜያችን አጠቃቀማችን በጣም ዝቅተኛና አንስገ ነው። አብዛኞቹ ጊዜ የለኝም ይላል። ነገር ግን ጊዜ የለኝም የሚለው ሰው ነው ጊዜ ያለው። ለሁላችንም 24 ሰዓት ነው የተሰጠን። ለኤሎን መስክ 24 ሰዓት ነው የተሰጠው። ለቢል ጌት 24 ሰዓት ነው የተሰጠው። ለኔ፣ ላንተ፣ ለሁላችንም 24 24 ሰዓት ነው የተሰጠን። ግን ያንን 24 ሰዓት እንዴት ነው የምንጠቀመው? ያንን 24 ሰዓት እኛን ወደ ተሻለ ቦታ ለሚያደርሰን ነገር ነው እየተጠቀምን ያለ ነው? አብዛኞቻችን እኮ ስክሪን ታይማችን ቢታይ ሶስት አራት ሰዓት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ የምናሳልፈው ምን ስናደርግ ነው? ፖስት እያደረግን ነው? እየተማርን ነው? ኦር ምን እያደረግን ነው? ኢንተርቴን እያደረግን እየተዝናና። እንደዛ ከሆነ እየተበላ ነው፣ ነገ ላይ ነገር ዋጋ ያስከፍለናል። እዚህ ፕላን አድርገን ጊዜያችንን በአግባቡ መጠቀም ይኖርብናል። 8 ሰዓት ብንተኛ 16 ሰዓት በቂ ሰዓት አለ። ቢያንስ በቀን 12 ሰዓት 16 ሰዓት የሚሰሩ አሉ። ከአገር ውጭ እኮ ሰዎች 16 ሰዓት ይሰራሉ በቀን ከሀገር ስለወጡ ነው። አንተም ባገኘኸው ነገር 16 ሰዓት ስራ ሳይሆን ቢያንስ ስምንት ሰዓት ሰርተህ ትመጣለህ አይደለ? ከዚህ የተቀረውን ሰዓት ራስ ላይ ስራ አንብ፣ ቪዲዮዎችን እይ። ማድረግ የምትፈልግ ኮንቴንት ክሬት ማድረግ የምትፈልግ ከሆነ ስለ ኮንቴንት ክሬሽን ብዙ የሚያስተምሩ ሰዎች አሉ። እነሱ ላይ በነፃ ዩቲዩብ ላይ ተማር። ነገር መማር የምፈልግ ከሆነ እዛ ላይ አለን በነፃ መማር ትችላለህ። ስለዚህ የምትፈልገውን ነገር ታይምን ማኔጅ አድርገህ ማሳካት ትችላለህ። ምን ደግሞ ማኔጅ ለማድረግ የሚጠቅሙ መንገዶች አሉ። ፕላን፣ እቅድ ማውጣት፣ የረጅም ጊዜ፣ አጭር ጊዜ፣ በሰዓታት ሰዓትን በሶስት ወይ በአራት ከፍለውና ከዛ በኋላ እርጀንት የሆኑ ነገሮች ታስቀድማለህ። ከዛ ለሰርጀንት ዛሬ ላይ መደረግ ያለባቸው ነገሮች ግድ ብለህ ታስቀምጣለህ። ለምሳሌ ዛሬ ላይ ግድ ማንበብ ይኖርብሃል። ዛሬ ላይ ግድ መመገብ ይኖርብሃል። ዛሬ ላይ የግድ ስራ መስራት ሊኖርብህ ይችላል። ዛሬ ላይ የግድ የሆነ ነገር መማር ሊኖርብህ ይችላል። ስለዚህ እነዚህ ነገሮች ታስቀምጣለህ። ከዛ በኋላ ራስን ማታ ላይ ትገመግማለህ። እንዲህ እንዲህ ነገር አቅጄ ነበር ጠዋት ላይ እነሲ፣ ማታ ላይ እንዴት ነበር ፐርፎርማንስ ብለህ ራስን ትገመግማለህ። እዚህ ታይምን ማኔጅ ማድረግ የምትፈልግ ከሆነ ፕላን ማውጣት ይኖርብሃል። ሌላው ደግሞ ሁሉም ነገር እሺ ማለት ና እንደዚህ ቦታ እንሂድ እሺ፣ እና እንደዚህ እናድርግ እሺ፣ ና እንደዚሁ እሺ። ዘኞቻችን እቅድ ስለሌለን ሰው ነው የሚመራው። አንተ ዛሬ እቅድ ስለሌለ ወ የምታደርገው ነገር ስለሌለ ጓደኛ ልብስ ታጋዛለህ፣ ከጓደኛ ጋር ይደስ ትዝናና ትውላለህ። ማረግ የለብን የራስህ እቅድ ይኖርህ በራስህ ፕላን ተመራ። ዛሬ ላይ ቁጽ ታደረስ ሄድክበት፣ አንተ ብታነብበት፣ ዛሬ የሆነ ነገር ብሰራበት፣ ጥሩ ቪዲዮዎች ብታይበት አንተን የተሻለ የሚያደርግህን ነገር ዛሬ ላይ ብታይ። ስለዚህ የሆነ ቦታ ከፍ ማለት የምንፈልግ ከሆነ የተሻለን ነገር ማየት የምንፈልግ ከሆነ እነዚህን ነገሮችን መክፈል ይኖርብናል። ማቆም ካለብን ማቆም ነው። ያ ጓደኝነት የማያስፈልግ ከሆነ ማቆም በቃ ከታውት ማለት አንተን የሆነ ነገር የተሻለ ሰው እንዳትሆነ የሚያደርግህ ከሆነ ያን ነገር በቃ አስወግደው። አንተ እምነት ላይ ጠንካራ እንዳትሆን የሚያደርግህ ከሆነ ያን ነገር አስወግደው። አንተ እኮ የሆነ ቦታ መድረስ ትፈልጋለህ። የሆነ ነገሮች ማድረግ ትፈልጋለህ። ቤተሰብ መርዳት ትፈልጋለ። ነገር ግን ቤተሰብ እንዳትረዳ እምነት ላይ ጠንካራ እንዳትሆን የሚያደርግ ከሆነ እምቢ ማለት ይኖርባል። ሁሉን ነገር ሺ ማለት የለብን። ስለዚህ ማድረግ ያለብህን ነገር በደንብ አድርገ ላይ እየተነሳ እንዲመራ አታደርግ። መሪ የሌለው መርከብም ወጀብ እንደፈለገ ነው የሚያደርገው። ሲፈልገው በዚህ ወስዷል፣ ሲፈልገው በዚህ ወስዷል። ምክንያቱም በቃ የለውማ። ለዚህ አንተም መሪ ሊኖርህ ይገባል። መሪህ ደግሞ ምንድነው? ፕላንህ እቅድህ ስታወጣ። እቅድ ካወጣህ መሪ አለህ ማለት ነው። በእቅድህ መሰረት ትንቀሳቀሳለህ። ያ እቅድህ ደግሞ አንተን ተሻለ ደረጃ ማድረስ ይገባዋል። ራሱን መጠራጠር ይህን ነገር ነው። እችለው ይሆን? እኔ ያደርገው ይሆን? ትችለዋለህ። ለምን አስችለው? ታደርጓለህ። ለምን አታደርገውም? አንተ ያልከው ነገር በሰውዬ ተደርጓል ወይ? ከዚህ በፊት ከተደረገ ታደርጓለህ። አውሮፕላን መስራት ትችላለህ። ትችላለህ። ምክንያቱም በሰዎች ተሰርቷል። መኪና መስራት ትችላለህ። አብዛኞቻችን ነው መኪና እንስራ አይደለም እንግዛ፣ አይደለ? ይቻላል። እንኳን መግዛቱ ቀርቶ መስራቱ እራሱ ይቻላል። ስለዚህ አንተ ብቻ በራስህ እመን፣ ራስህን አትጠራጠር። በራስህ ላይ እምነት ሲኖርህ ነገሮችን ማሰጋት ትችላለህ። ከምንም በላይ ግን በፈጣሪ እምነት ይኖርህ፣ ከዛ በኋላ በራስህ እመን። ሁልጊዜ በራስህ ስላመንከው ይሆናል ማለት አይደለም። ፈጣሪ ካልፈቀደው አይሆንም። ምንም ነገር ሊንቀሳቀስ አይችልም። ስለዚህ የፈጣሪንም ፍቃድ መጠየቅ ይኖርብሃል። ከዛ በኋላ በራስ ታመን እመን እንጂ አትፍራ አይደል እንደሚለው። በቃ ለምን ትፈራለህ? ይሳካል ነገር ለምን ትፈራለህ? ዛሬ ላይ አንተ ማድረግ ያለብህን ነገር አድርግ። እሱን ካደረግ ዛሬ ላይ ነገር ካደረግ ነገ ላይ ስኬታማ ማትሆንበት ምንም ምክንያት የለም። ፈጣሪም ቢሆን ስኬትን አይከለክልም። አንተ ከለፋ፣ አንተ ከጣርክ ስኬትን አይከለክልም። ስለዚህ ነገ ላይ ትልቅ ቦታ መድረስ የምትፈልግ ከሆነ እነዚህ ነገሮች በጥበብ በጽናት ማድረግ ይኖርብሃል። እነዚህ ነገሮች ናቸው ወደ ኋላ የሚያስቀሩ። እሱንም ነገሮች መቅረፍ ይኖርብሃል። ቪዲዮ አስተማሪ ሆነው ካገኛችሁ ሰብስክራይብ በማድረግ ቤተሰብነታችሁን ማጠናከር ትችላላችሁ። ላይክ ሼር በማድረግ ሴቶቻችሁን ደግሞ በኮመንት በማስቀመጥ ቤተሰብነታችሁን ዳግመኛ አጠንቀር ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። እግዚአብሔር ያክብርልኝ።